ስለዚህ እሱ ምጅ ያለበት ቆይ መጀመሪያ ግን እሷ ናት እሱ ያገኛቸው አንድ ላይ ነበሩ? እሺ የሚያሳምንሽ ነገር ልንገርሽ። እነሱ ጠፍንግ ያስሬ ያሉበት ድረስ ነው መተሽ እንድታያቸው ሳይሻል። የዛኔ ግን ገንዘቡ ካሽ ነው። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የማዕዶት ጉራጌዋ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ አኛለን። እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ሰሞኑ ጠፍቻለሁ እና ምን ነው ማዕዶት የደረሽ ጉዳዩ የታደረሹ እያላችሁኝ ነው፣ ግን ደግሞ ምን ላይ እንደነበርኩኝ አሳውቂያችኋለሁ መቅደም የነበረበት ነገር እያስቀደምኩኝ ስለነበረ ነው ማለት ነው ወዶቼ። ሆኖም እንግዲህ እንደዛም ሆኖ ስራዬን እየሰራሁኝ ነው። ልጆቹ ሁለታቸውም ጠፍተዋል የሉም። ቡታጀራ ውስጥ እንግዲህ ትላንትና ከፖሊስ ጋር ሆኜ በጣም ስፈልጋቸው ነበረ። ነገር ግን ማግኘት አልቻልኩኝም ማለት ነው። ስለዚህ ፖሊሶቹም ስታገኛቸውና የሆነ ነገር ከሰማሽ አሳውቂን ብለው ተለያይተናል ማለት ነው። ስለዚህ ዛሬ ካጋቾቹ አንዱ ደውሎልኝ ነበርና ከነሱ ጋር ስራ እየሰራ እንደነበረና እንዲሁም ደግሞ ከነሱ ጋር እንዳልተስማማ እንደጠፉበትም፣ ጭምር ሂሳቡን ሳይከፍሉ እንደጠፉበት ነግሮኛል። እናም ብዙ ምነግርሽ ምስጥሮች አሉ። ስለዚህ ላግኝሽ ብሎኛል። ፖሊስ ይዤ መጠበቅ አልፈለኩም። መጀመሪያ እሱን ማናገር ስለፈለኩኝ እኔ ማለት ነው። ስለዚህ እኔ ቀስ ብዬ ያናግረውና ከዛ በኋላ ለፖሊስ አሳውቃለሁ ብዬ አስባለሁ። እና ዛሬ እንግዲህ ያለው ነገር እንግዲህ ይሄ ነው ማለት ነው። ልጁ እንጠብቀዋለን። እሱ ሲመጣ ያለው ነገር ያሳውቀናል። እስከ ዛሬ እኔ እንትን ብዬ አይደለም ወይ ሰልችቶኝ፣ ወይ ጉዳዩን ትኩረት ሳልሰጠው ቀርቼ አይደለምና እንደውም በጣም እየፈራሁኝ ነው ስንቀሳቀሱላ ልጄን ይዤ ወዴት እንደዚህ ሲሄድ ምናምን እና ስለዚህ ለህይወት የማደጋ ነው ስርሶ። እነሱ መያዝ አለባቸው ወደ እስር ቤት መግባት አለባቸው ህግ የሚቀጣቸውን ቅጣት መቀበል አለባቸው ብዬ አምናለሁ፣ ሁለታቸውም እንዲሁም ደግሞ አጋቾቹ ተባባሪ እስከሆኑ ድረስ እነሱም መጠየቅ አለባቸው ብዬ ነው ማምነው። ስለዚህ ከዛሬ ጀምሮ ይህንን ነገር መቼም አላቆመውም።

እውነት ለመናገር በጣም እየፈራሁ ነው አሁን። ምክንያቱም በቀደም ዕለት እዚህ ላችሁ እንደሆነ መስኪን እንደዚሁ ነው እፈልግሻለሁ ብሎ አቤኔዘር አምጥቶ ያገታት ማለት ነው። እኔ ደሞ ባባዬን ነው ጥዬ ለይት ጥዬ ያልኩ ነው። እስካሁን ልጅ አልመጣም ማለት ነው። ትንሽ ጠብቀውና ካልሆነ እሄዳለሁ ወደ ቤት። ምክንያቱም ይሄ ለእነሱ ወጥመዳቸው ቢሆንስ ምን አውቃለው? አሁን ከመጣው በኋላ ነው እንደዛ አይነት ነገር የተሰማኝ እንጂ መጀመሪያ ኖርማል ነው ብዬ ነበር የመጣሁት እና እቤትም ደግሞ አላሳወቅሁም። ሰውጣ ለሲስተር ማንም አልነገርኳትም። ስለዚህ ጠብቀዋለሁ ትንሽ እንግዲህ ከመሸግን ትቼ እሄዳለሁ፣ ሌላ ነገር እንዳይፈጠር ማለት ነው። አንዳንዴ በየዋህነት እሺ ብላችሁ የምትገቡበት ነገር አያሳውቅም። እና እንግዲህ ፈጣሪ ጠብቀኝ ጸሎት አድርጉና እናንተ እናንተ ልጁ መቷል መሰለኝ የደወለ ነው። እንግዲህ ላንሳለትና ምን እንደሚል እናስብ። ሄላ ቆጣ ለደረሽ አደርሽ ያለው አልመጣም እንዴ? ቆያክ በጣም ደርሻላ ያለሽ? አቤት፣ ብቻዬን ነኝ የመጣሁት። ባይሆን ሳይመሽብኝ ቶሎ ብትመጣ ደስ ይለኛል። መጣሁ፣ እንድታቂው አረ፣ ችግር የለውም እኔ ሳለ ያስኩማን ተብቻ ይዘህብኝ እንዳትመጣ እንጂ ሌላ ጣጣ። ለማንኛውም ውዶቼ የደረሰ ይመስለኛል። ካሜራ እንዳለ ካወቀ ስለ እንትን ስለሚል ካሜራውንም ካሜራማን ይደብቀዋል። ማይኬንም ደበቅ አድርጌ ያለው ነገር እንግዲህ ምናይ ይሆናል ማለት ነው፣ እዚህ ስር ቢገባ

ሁለቱም ናቸው ይመስለኛል። የሚል ምጁ አለበት፣ አንድ ላይ ነው የሚመስለኝ። ስለዚህ እሱ ምጁ ያለበት ማለት ነው። ቆይ መጀመሪያ ግን እሷ ናት፣ እሱ ያገኛል። አንድ ላይ ነበሩ። እሷ ነች ያገኘችን። ግን የሁለቱም አንድ ላይ እንደሚሰሩ ረስኩበት። መረጃ ይሄ ነው። ስለዚህ እሱ እጅ ሙሉ ለሙሉ አለበት ማለት ነው፣ ምጁ ያለበት አሁን ሳምሳ ነው። ስለዚህ እንረዳሻለን ያለችበት አሁን የት እንዳሉ ምናምን ታውቃላችሁ? እኔ ትናንትናም ስፈልጋቸው ነበረ፣ ግን ላገኛቸው አልቻልኩኝም። ስለዚህ እነሱ ያሉበት ቦታ እናንተ ታውቃላችሁ ማለት ነው። መቶ በመቶ ባልልሽም፣ መረጃው ግን አለኝ። እጃ ያምን እሺ። እና እኔ ምን እንዳደርግ ነው የምትፈልጉት? ያልተከፈለን ገንዘብ አለ። ቀልደኛ ነህ እባክህ። እኔ እነሱ ያልከፈሉት ገንዘብ ለምንድን ነው የምከፍሉት? የታገተችው የኔ ህት ምከፍለውም፣ እኔ እንዴት ነው? ዞሮ ዞሮ አሁን ለሁለታችሁ ነው የምንሰራው። ስለዚህ እሷ ሲጀመር ስናገኛት የዋጋዋን እራሷ አትፈራ፣ ግን ስራ ማስኬጃን ቢሆን ገንዘብ ነገር ሰጭናለች። ስለዚህ እኔንም እነሱ ስለጠቆማችሁኝ ገንዘብ ልሰጣችሁ ፈልጋችሁ ነው። ዞሮ ዞሮ ያው ነው መጠቃቀም ነው። በምን እርግጠኛ ሆናለሁ እናንተ እነሱ ያሉበት ቦታ እንደምታውቁ አንቺ ጋር መጣንኩ እኔ ጋማ መጣችሁ። ግን ገንዘቡ ከሰጠዋችሁ በኋላ አላቅም ብትሉኝስ? ችግር የለም። ስራችን ላይ ምንም እልህ ውስጣችሁ ካለ እኔ ሴት ነኝ አይደለ? የተጎዳሁት እኔ ነኝ። የታገተችብኝም እህቴ ናት። ስለዚህ ምን አለ ዝም ብለ ባሰራውም እነሱ ዞሮ ዞሮ ስታገኛቸው እኮ መክፈላቸው አይቀርም አይደለ። የሰሩበት ያሰሩበት ስራ እነሱ ተስማምተው አይደለ። ስለዚህ አሁን ወዲህም አለ ወዲያ ገንዘቡ ማግኘታችን እኛ አይቀርም። ከእነሱ ታገኛላችሁ፣ ከነሱ እናገኛለን። ስለዚህ ከን ከኔ ደግሞ እንደ ትብብር ብትተባበሩኝ ስን አሁን እጄ ላይ ገንዘብ የለም። የበረከት ስራ እኮ አለ። ምን ሰራ? እውነትህን ነው። እሱማ የበረከት ስራ አይደለም ብትሰሚያለሽ። ስለዚህ ምን ያለሽ እዚች ጋር ሰዓቴ ምና ማማከም በጉዳይ ያለው ከተስማማሽ ተስማሚ። ለአንቺ አይደለም የሚሰራ የምንሰራው። ግን ቆይ አንተ እኔን ለመርዳት ለምን ፈልግ? የራሴ ቁጭ ስላለብኝ ነው እነሱን ማግኘት ስለምፈልግ። ዞሮ ዞሮ እህትሽን መልሼ አግቻት ገንዘቡን ማግኘት ይችላል። የኔን እህት ነው መልሰ የምታግታት ገንዘቤ ማግኘት ይችላል? እሷ ምን አጠፋች? ለምን ነው የምትጎጂው? እራስሽ ነሽ። ገንዘባችን እኛ ማግኘታችን አይቀርም። አሁን ትስማሚያለሽ አትስማሚ ማትስማሚ ከሆነ ሰዓት የለም። አሁንም ቢሆን እኮ ካንቺ ጀርባ ሕግ ይኖራል። ጉዳይ የለም የሕግ አካል እኔ ሕግ አካል ይዤ አልመጣሁም። ምክንያቱም እንድትተባበረኝ ስለፈለኩኝና የገንዘብ አቅም ስለሌለኝ ነው እየተማጸንኩ ያለው። እሺ እስከ ስንት ነው አሁን እኔ አዘጋጅ የምትለኝ? እሱን ደውዬ አሳውቅሻለሁ። እኔ እኮ እጄ ላይ ምንም አይነት ገንዘብ ስለሌለኝ እንድትተባበረኝ ፈልጌ ነው እንጂ እንትን ብዬ አይደለም። ዞሮ ዞሮ ገዘቡ እነሱንም ማግኘት እፈልጋለሁ። ቴንም ድጋሚ እንድታገትብኝ አልፈልግም። ስለዚህ እነሱ ማግኘቻቸው የእጃቸውን እንዲያገኙ እፈልጋለሁ። አንተም ስታገኛቸው ደግሞ ያሰሩህን ስራ ገንዘብህን ታገኛለ አይደለ? ኦኬ እጃቸውን ሲያገኙ ነው የዛ ነው ትከፊናለሽ። አሁን ግን ብከፊንም ባከፊንም ይሄን ስራ ስለምንሰራው ሀሳብሽን አሳውቂ። ችግር የለውም። እኔ ማለት በአግባቡ ሰርታችሁ ስራችሁን እንትን የምትሉኝ ነገር ከሆነ ልጆቹን የምታሳዩ ነገር ከሆነ ችግር የለውም። እሺ፣ የሚያሳምንሽ ነገር ልንገርሽ። እነሱን ጠፍንግ ያስሬ ያሉበት ድረስ መተሽ እንድታያቸው ያሳይሻለሁ። የዛኔ ግን ገንዘቡን ካሽ ነው የምታዘጋጀ። ምንም ችግር የለው። በቃ እደውልልሻለሁ። እንግዲህ ህዝቦቼ፣ ያለው ነገር አይታችኋል ማለት ነው። ካሜራ እንዳለ እነሱ ማያውቁም። እውነት ለመናገር እነሱን ማስያዝ አሁን ላይ ቀላል ነው፣ አጋቾች ነገር ግን እነሱ ሁለቱ የእጃቸው እንዲያገኙ ስለምፈልግ ግዴታ በሀሳባቸው ተስማምቼ ሁለቱንም ማግኘት ስለምፈልግ ምክንያቱም በእኛ እንደተጫወቱ እኛም በእነሱ ላይ ተጫውተን ዋጋቸውን መስጠት ስላለብኝ ነው እንጂ እነዚህን ልጆች ቢይዛቸው እኮ ኔ ባስ ይዛቸው ለመንግስት አካል ባሳውቅ ኖሮ ችግር የለውም ነበር። እና ለማንኛውም በሀሳቡ እስማማለሁ። ከዛ የሚሆነው ነገር ደግሞ አብረን የምናይ ይሆናል።